በስም በአካል ሶስት በባህሪ በህሉና አንድ አምላክ ብለን አምነን ጥር በአት አስራ ሁለት ቀን የመላእክት አለቃ የቅዱስ ሚካኤል በዓል መታሰቢያ እንዲከበር፣ እንናገር። በዚያችው እግዚአብሔር የመላእክት አለቃ የሚሆነ ቅዱስ ሚካኤልን እስራኤል ወደ ተባለ ያዕቆብ ልኮታልና ወንድሙም የሚሆነ የኤሳውን ፈርቶ ስለነበር ከእሱም ማዳ ነው የዮርዳኖስን ወንዝ አሻግሮ የእናቱን ወንድም ወደሚሆን ወደ ላባ ሰደደው። ላባም ሁለቱን ልጆቹንና ሊያናን ራሔልን አጋባው። ወንድሙንም እየጠረገ በደህና በፍቅር በአንድነት ከቤተሰቡና ከገንዘቡ ጋር ወንድሙ መለሰው። ወንድሙም ኤሳው በፍቅር በአንድነት ተቀበለው። ስለዚህ በምእመናን ላይ የተሾመ ሐዋርያት በየወሩ በአስራ ሁለት ቀን የመላእክት አለቃ ንዑድ ክቡር በሚሆን በቅዱስ ሚካኤል መታሰቢያ በዓል እና ደርግ ዘንድ አዘዙ። ፍጹም ልመናውን ክቡሩን የዘላለሙ በእኛ ላይ አብሮ ይኑር፣ አሜን። የእግዚአብሔር አገልጋዮች የሚሆኑ ልዑላን ሊቃነ መላእክት አንዱ የምትሆን ለአንተ ለሚካኤል ሰላም እላለሁ። በቴዎድሮስ ላይም ወራሪ ጠላት ተነስቶበት ልትረዳው በሄድክበት ሰዓት ቅጠል በንፋስ ኃይል እንደሚረግፍ ሳይፍህ በእጁ ላይ ባዩ ጊዜ የቅዝ ሀገር ሰዎች እንዲሁ ረገፉ።